የሽማግሌዎቹ መልስ እንግዲህ ታውቋል። እጅግ በጣም በሚገርም ሁኔታ ሄርሜላ እንደተዋረደች ነው እንግዲህ ያገኘነው መረጃ በደንብ የሚያሳየው ወደ ሩታ ቤት እንደሄዱና እጅግ በጣም በሚገርም ሁኔታ እነሱም የሰሙት ነገር እጅግ በጣም የሚያስደነግጥ ነገር እንደሆነ መረጃው ደርሶናል። ስለዚህ ጉዳይ በደንብ አድርጌ በዚህ ቪዲዮ እነግራችኋለሁ። ምን ተፈጠረ? የሩታ ቤት እንግዲህ ከሄዱ በኋላ ሽማግሌዎቹ ምን እንደተፈጠረ በደንብ አድርጌ ነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ቁናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ያልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮመንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ በዛሬ እለት ባገኘው መረጃ መሰረት በተለይ ሽማግሌዎቹ ወደ ሩታ ቤት እንደሄዱና ሩታ የሩታ ቤተሰብም ይሁን ሩታንም ይቅርታ ለመጠየቅና ደብዳቤ ለማድረስ እንደሄዱ በደንብ እናስታውሳለን። በትላንትናው ዕለት እንግዲህ አንድ ቪዲዮ ሰርቼላችሁ ነበረ ወደ ሩታ ቤትም እንደላከች በተለይ ሄርሜላ ሽማግሌዎች ወደ ሩታ ቤት የይቅርታ ደብዳቤም ጭምር እንደላከች በደንብ አርጌ ነግሬያችሁ ነበረ። በዛሬ ዕለት እንግዲህ ምላሻቸው፣ የሽማግሌዎቹ ምላሽና ሩታ ምን እንዳለች በዚህ ቪዲዮ በደንብ አርጌ እነግራችኋለሁ ማለት ነው። በጣም በሚገርማችሁ ሁኔታ እንግዲህ ሄርሜላ እንደተዋረደች እና በዚህ ቪዲዮ እጅግ በጣም እንግዲህ ብዙዎቻችሁ እርግጠኛ ነኝ በጣም ደስተኛ እንደምትሆኑ አውቃለሁ ለው ምክንያቱም ልክ ያልሆነ ነገር ስታደርግ ነበረ ሄርሜላ። በዛሬው ዕለት እንግዲህ ሩታ በደንብ አድርጋ አንድ መልእክት ለሄርሜላ እንደላከች ያንን መረጃም ደርሶኛል ማለት ነው እንግዲህ ለሽማግሌዎቹ የይቅርታ ደብዳቤውን እንደማትቀበልና በፍጹም ከዚህ በኋላ ሄርሜላ የምትባለውን ሴት በአይን እንኳ ማየት እንደማትፈልግ በግልጽ አድርጋ እንግዲህ እንደተናገረች ነው የሰማሁት። እንግዲህ የሩታ ጉዳይ በተለይ ሁላችንም ያሳስበናል። ምክንያቱም ያለችበት ሁኔታ የእርግዝናው ሁኔታ ምን ላይ ደረሰች፣ ቤተሰቧ ምን እየወሰነ እንደሆነ ሁሉም ነገር እንግዲህ ለማወቅም እኛም ጥረት ስናደርግ ነበረ እንግዲህ በሩታ ዙሪያ ያለው ነገር ይህንን ይመስላል። በተለይ ሽማግሌዎቹን በጭራሽ እንደማትቀበልና ከህይወታቸው እንድትወጣ ሄርሜላን አስጠንቅቃለች። ይሄ ማይሆን ከሆነ ደግሞ የራሴን እርምጃ እወስዳለሁ፣ ከአሁን በኋላ ወደ እኔ አንድ ሰው እንኳን እንዳትለኪ ብላ አስጠንቅቃ እንግዲህ እንደላከች ነው ያ መረጃ የደረሰ ማለት ነው። ስለዚህ እንግዲህ ሄርሜላ ያሰበችው ነገር ከሽፏል ማለት ነው። ምንም እንግዲህ እየተሳካላት እንዳልሆነ በግልጽ ማወቅ ችለናል ማለት ነው። እንግዲህ ከዚህ በፊትም በተለያየ ጊዜ ሩታን ይቅርታ ስጠይቅ ነበረ ይቅርታ ጠይቃ ግን ተመልሳ ከአብርሃም ጋር ማይሆኑ በጣም የሚያስጠሉ ከአንድ ባለትዳር ማይጠበቅ ነገር እንግዲህ ስታደርግ ነበረ። እሷም እንግዲህ ባለትዳር እንደሆነችና ልጅ እንዳላት መረጃው ደርሶ ነበረ። ከዚህ በፊት ነግሬያችሁ ነበረ። እንግዲህ ባለትዳርም ብትሆንም ያንን ነገር እያከበረች አይደለም፣ የሰውን ትዳር እየበጠበጠች ወይም ደግሞ እንግዲህ እንዲለያዩ ምክንያት እየሆነች እንደሆነ በደንብ እናውቃለን። እንግዲህ እስከዛሬ ድረስ ከአብርሃም ጋር የተለያዩ ቪዲዮዎችን ስትሰራ በተለይ በጣም ብዙ ኦዲንስ ማለት ይቻላል አብርሃምን ተው ይቅርብ እያለው ነው። ምክንያቱም እንግዲህ የሚያደርጋቸው ነገሮች እጅግ የሚያስጠሉ ነገሮች እየሆኑ መጥተዋል ማለት ነው። ስለዚህ እንግዲህ እጅግ በጣም በሚገርም ሁኔታ ሩታ ሀሳቧን በደንብ አድርጋ እንደገለጸች፣ በተለይ ለሽማግሌዎቹ በፍጹም ሄርሜላን በአይን እንኳ ማየት እንደማትፈልግና ሁለተኛ ወደ እሷ ህይወት እንዳትገባና በጭራሽ በጭራሽ ከአሁን በኋላ እንዳታስበው ይቅርታም እንደማትፈልግ አስጠነ ቃለች ማለት ነው። እንግዲህ ለሽማግሌዎቹ ይህንም ብላለች፣ ይህንም መልክት ልካለች ማለት ነው። ይህንም መረጃ እንግዲህ ትክክለኛ መሆኑን ያደረሰን ሰው ደግሞ በጣም ቅርብ የሆነ ለሩታ እንግዲህ እጅግ በጣም ቅርብ የሆነ ቤታቸው አካባቢ ሚኖር ከነሱ ጋራ በጣም ሚግባባ በአይኑ እንግዲህ ያየው ነገር ነው። ሁሉንም ነገር መረጃውንም ያደረሰን ማለት ነው። አንዳንድ ፎቶዎችም ልኮልን ነበረ። ያ ፎቶ እንግዲህ ባይለቀቅ የተሻለ ነው። ምክንያቱም የሰው ማንነት ስለሚታወቅ ለጊዜው ይቆይ ብሎ እንግዲህ ነግሮናል ማለት ነው። እኛ ግን በራሳችን ቻናል በደንብ ገምግመን ይህንን መረጃ እንግዲህ ይነግረናቸዋል ማለት ነው። ስለዚህ እንግዲህ በአጠቃላይ ሄርሜላ እየተሳካላት እንዳልሆነ እና እጅግ በጣም እየተዋረደች እንደሆነ እንድታውቅም ጭምር ነው ይህን ቪዲዮ የሰራ ነው። ከነሱ ሕይወት ብትወጣ የተሻለ ነው። ምንም ጥቅም እያገኘች አይደለም። ሕዝቡም በብዛት ማለት ይቻላል በተለይ ኦዲየንሱ እንደጠላትና አብዛኛው ሰው የእሷን ቻናል ላይም ሰብስክራይብ እያነሳ እንደሆነ ሰምቻለሁ። እጅግ በጣም እንግዲህ በተለይ ቲክ ቲክቶክ ላይ ደግሞ ግሩፕ እየከፈቱ ሄርሜላ በፍጹም እንግዲህ ካሁን በኋላ ዩቲዩብ ላይ መቅረብ እንደሌለባት በተደጋጋሚ ሲናገሩ ነበረ። ምክንያቱም ቺ ልጅ የምታስተምረው ዝሙት እንጂ ምንም ደና ነገር አይደለም። እስከዛሬ ድረስ የምታስተምረን ነገር ምንም አላየንም። በትዳር ላይ ሌላ ነገር ማድረግ እንደሚቻል ወይም ደግሞ እንግዲህ ማመንዘር የሚባለውን ቃል እንዲጠቀሙ ሁላ አድርጓቸዋል ማለት ነው። እነዚህ ልጆች እንግዲህ ቲክቶክ ላይ ግሩፕ ከፍቶ በደንብ አድርጎ ስለ እሷ ጉዳይ በደንብ እየተነጋገሩበት ይገኛሉ። የሷንም ዩቲዩብ ቻናል ሰብስክራይብ እያነሱ በተለይ እሷ በጭራሽ ከአሁን በኋላ ወደ ሚዲያ እንድትመጣም ስለማይፈልጉ ያንን ነገር በተደጋጋሚ እያደረጉ እንደሆነ ሰምቻለው ማለት ነው። እንግዲህ በሚያሳዝን ሁኔታ እሷም ከስተቷ መማር አልፈለገችም። ምታደርጋቸው ነገሮችም ሁሉም ሰውም እንግዲህ ደስተኛ እንዳልሆነ በጣም በጣም እንግዲህ ያስታውቃል ማለት ነው። ከዚህ በፊትም በለቀኩት ቪዲዮ ማለት ይቻላል አብዛኛው ኮመንት እንግዲህ ሄርሜላ ከአሁን በኋላ ከነሱ ሕይወት ብትወጣና እሷንም ማየት እንደማይፈልጉ ብዙ ኦዲንሶች እየተናገሩ ይገኛሉ ማለት ነው። በሌላ በኩል እንግዲህ አብርሃም ምንም አላለም በዚህ ጉዳይ ላይ እንግዲህ ምንም ነገር መናገር አይፈልግም። ምክንያቱም ያደረገውን ነገር ስለሚያውቅ እስከዛሬ ድረስ እንግዲህ ማይሆኑ ነገሮችን እያደረገ፣ በተለይ ፕራንክ የሚመስሉ ጨዋታዎችን ከሄርሜላ ጋር መጫወት ጀምረዋል። ያ ደግሞ እንግዲህ ሁላ ሰዎችንም እየለመርን እንድመጣም ያንን ጭምር ነው እያሳየን ያለው ማለት ነው። ስለዚህ እንግዲህ በአጠቃላይ ዛሬ ያገኘነው መረጃ ሄርሜላ ሽማግሌዎችም ልካ ቢሆንም እንግዲህ ወደ እነ ሩታ ቤተሰብ ልካ ሩታንም ቤተሰቧንም ይቅርታ ለማስጠየቅ ነበረ። ያን ሁሉ ነገር አድርጋ እንግዲህ በፍጹም እንዳልተሳካ መረጃው ደርሶኛል ማለት ነው። ሩታም እንግዲህ በጣም የምትፈልገውን ንግግር በደንብ አድርጋ እንደተናገረች ነው ያገኘነው መረጃ ያሳየው። ምክንያቱም እንግዲህ ሄርሜላ በጣም እየጎዳቻት እንደሆነ እና ከዚህ በፊትም ለሄርሜላ የተለያዩ መልእክቶችን ስትልክ ነበረ። ያንን ነገር እንግዲህ በፍጹም እየሰማች አይደለም። የተለያዩ ሰዎች ደግሞ ሄርሜላን የሚደግፉ ሰዎች አሉ። በተለይ አብርሃምና ሩታ በጭራሽ አንድ ላይ እንዳይሆኑ ከፍተኛ ጥረት ሲያደረጉ የነበሩ ሰዎች ነበሩ። እሱ ብቻ አይደለም። በጣም የሚገርማችሁ ነገር ገንዘብ እንኳን ከፍሎ ከውጭ በተለይ በጣም ለብዙ ሰው ማለት ይቻላል ገንዘብ እየከፈሉ የአብርሃምና የሩታን ትዳር እንዲበጠበጥ ከፍተኛ ጥረት ሲያደረጉ የነበሩ ሰዎች ነበሩ። እሱ ብቻ አይደለም፣ ሄርሜላም በራሷ በኩል የአብርሃምን ጓደኞች በተለይ በጣም ብዙ ገንዘብ እንደከፈለችም ሰምቼ ነበረ። በተለይ እንግዲህ ለብሩክና ለአቤል በጣም ብዙ ገንዘብ ከፍላ ያንን ነገር እንዲያረጉ ወይም ደግሞ በተለይ ሩታ ጋራ ያላትን ነገር በጭራሽ እንግዲህ ወደማይሆን ነገር ውስጥ እንዲያስገቡ ከፍተኛ ጥረት ሲያረጉ እንደነበረ ያንንም መረጃ ደርሶኛል ማለት ነው። እንግዲህ በአጠቃላይ አቤልና ብሩክም እያደረጉ የነበረው ነገር እጅግ በጣም በሚያሳዝን ሁኔታ ሙሉ በሙሉ በገንዘብ ተከፍሏቸው፣ በተለይ በሄርሜላ ገንዘብ ተከፍሏቸው ያንን ነገር ሲያደርጉ እንደነበረ ነው የሚያሳየው ማለት ነው። ስለዚህ እንግዲህ አብዛኛው የአብርሃም ጓደኞች ማለት ይቻላል ወደ ሄርሜላ እየመጡ ነው። ሄርሜላን እየደገፉ ነው። አብርሃም ከሄርሜላ ጋር መሆን አለበት ብሎ በጣም ብዙ ቪዲዮዎችን እየሰሩ ነው። ያ ደግሞ እንግዲህ የሚያሳየው በፍጹም ለሄርሜላ አስቦ ወይም ደግሞ ለሩታ አስቦ ሳይሆኑ ገንዘብ ስለተከፈላቸው የሚያደርጉት ጥረት እንጂ ምንም ምንም እንግዲህ ለማንም እያሰቡ እንዳልሆነ በደንብ ለማወቅም ችያለው ማለት ነው። እንግዲህ በጣም በሚያሳዝን ሁኔታ የሩታ ጉዳይ በዚህ ሁኔታ ላይ ይገኛል። እስከ ዛሬ ድረስ አለመታረቋ፣ እስከ ዛሬ ድረስ አብርሃም ከስተቱ ተምሮ ወደ ራሱ ህይወት መመለስ አለመቻሉ እንግዲህ በጣም ብዙ ሰው ስለተረባረበበትና በጣም ብዙ ገንዘብም እየተከፈለበት እንግዲህ ህይወቱ እንዲበጠበጥ እሱም እንግዲህ በጣም በተደጋጋሚ ማለት ይቻላል ጥፋት እንዲያጠፋ እየተደረገ ይገኛል ማለት ነው። አብርሃም እንግዲህ ከዚህ ህይወት ይማራል ወይ ሳይማርም፣ ወደ ራሱ ህይወት ይመለሳል ወይ ሳይመለስም፣ ሩታና አብርሃም አብሮ ይሆናሉ ወይ ሳይሆኑ የሚለው ደግሞ በደንብ አድርጌ ነግራቸዋለሁ። አዳዲስ ነገሮችም ስላሉ በተለይ ለሩታ የተላከ ደግሞ አዲስ ነገር አለ። ስለሱ ጉዳይ በደንብ ዝምባ አርጌ እነግራችኋለሁ። ጋሽዬ ያደረጉት ነገር ማለ እጅግ በጣም ሁላችሁም የምትኮሩበት ነገር ትልቅ ነገር አድርጓል ስለሆኑ ስለዚህ ጉዳይ በደንብ አርጌ በቀጣይ ቪዲዮ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ጎናችሁ ሰብስክራይብ ማድረግ እንዳይረሳ አዲስ ያካሉናችሁ እንግዲህ እንደተለመደው ቪዲዮያችን ላይ ካርጉ ሀሳብ አስተይታችሁን ኮመንት ስራ አስቀምጦልን እንግዲህ በሚቀጥለው ቪዲዮ እስከምንገናኝ እንግዲህ በያላችሁበት መልካም ጊዜ ይሁንላችሁ።